አረብ ሀገር የምትሄድ ሴት የመጀመሪያ ትሪፕ ስትሄድ ቀበሌ ነው ተገልብጦ ወጥቶ፣ አዲስ አበባ አየር መንገድ አጣቦም ይሸኛት፣ ተሰብስቦ ሁሉም ስሞ ይሸኛት። ለእረፍት ስትመጣም እንደዛው ያን ያህል ሰው ይቀበላታል። ታማ ስትመጣ ይቀበላት ሰው የለም። ልተኛበት ያለኝ ወንድም አለን። ታማ መታ ሌሊት ሰባት ስምንት ሰዓት ኤርፖርት ሄድ ነበረ፣ ረጅም ጊዜ አስክሬን ለመቀበል የታሞም ሴቶች ለመቀበል። እዚህ ከመጣው ምናምን አይፈልግም መወሻሸት አያስፈልግም። አሁን እኔ በጣም የምናደደው አሁን ስፔሻሊ አሁን ሰሞኑን የተጀመረ አንድ እንቅስቃሴ ያለ በሚዲያም በሚኒስትሪ ሚዲያውን በምኑም ሊቢያ ላይ እንዲሆነው እኔ አይወጥልኝም ወይ ይቅርታ አድርግልኝ ከእንትን የተነሳ አይደለም። ማን ነው ለዚህ ጉዳይ ሚዳደርጋቸው ነው? ዚልጆች አንዲት ሴት ታማ ሽባ ሆና ከፎቅ ተወር ረስ ማን ነው ከዚህ ጀርባ ያለ ቤተሰብ? አስራ አምስት አመት ሰርታ መታ ሰባት ሺ ብር ያገኘች ሴት እኮ አለች? ባንክ አካውንት ውስጥ ቤተሰብ አጥፍቶ ፍቶ እቺ ሴት ተመልሳ ህይወቷን ከዜሮ የምትጀምረው ወጣ። ለዛውም እኮ ልጅ ካላት ለልጅ ለቤተሰብ ብላ ነጥላልካ ይሄ ደግሞ የሚቀመጥ ብላ አይላከቹን ነው የሚበሉት። እዛ ስለ አረብ ሀገር ታዲያ ተነስተህ ታወራለህ። አዲስ አበባ ውጭ ምንድነው የሰራተኛና ማህበራዊ ጉዳይ ሚኒስትር በለው ውጭ ጉዳይ ሚኒስትር በለው ሌሎችም በሙሉ ምንድነው ከዚህ ጀርባ የሚሰራውን ስራ አይታወቅም። አሁን ፓናሊስ ከሺ ምናምን ተብሎ በየቲቪ እየተወጣ የሚነገር በሙሉ እኮ ወሬ፣ ቅድም ብያለሁ፣ በምላሳቸውና በአእምሯቸው መካከል ያለው ገመድ ተበጥሷል። የሚያወሩትን አይሰሙም። ቢ ከተላለፈ በኋላ ቁጭ ብለው የራሳቸውን ወሬ የሚሰሙት ቲቪ ላይ ነው እንዲህ ብያለሁ ምናምን እያለ የሚሉት መወሻሸት አያስፈልግም። አብዛኛው ቤተሰብ ነው ለነዚህ ሰዎች ተጠያቂ የሚሆነው። አብዛኛው ቤተሰብ ድም ቤተሰብ በዋነኛነት ያልኩ እዚህ ኦማን የሞተች ሴት አስክሬኗን ለማምጣት ውጭ ጉዳይ ብቻ ሄዳችሁ ልጃችን ነች ብላችሁ ፈርሙ ስንባ አስክሬን ምን ይሰራልና ያሉ ወላጆች አሉ፣ እዛው ቅበሯት ያሉ በጣም በቃ እዚህ ያለው በጣም ዊርድ ነው። እዚህ እስፔሻሊ እዚህ መወሻሸት አያስፈልግም። አሁን አሁን ፓናሊስ ከሽ ምናም ተብሎ በየቲቪ እየተወጣ የሚነግረው በሙሉ እኮ ወሬ ነው። ቅድም ብያለሁ፣ በምላሳቸውና በአእምሯቸው መካከል ያለው ገመድ ተበጥሷል። የሚያወሩትን አይሰሙም። ሜይ ቢ ከተላለፈ በኋላ ቁጭ ብለው የራሳቸውን ወሬ የሚሰሙት ቲቪ ላይ ነው። እንዲህ ብያለሁ ምናምን እያለሁ የሚሉት መወሻሸት አያስፈልግም። አብዛኛው ቤተሰብ ነው ለእነዚህ ሰዎች ተጠያቂ የሚሆነው አብዛኛው ቤተሰብ ይሄ የአብዛኛው ሴት እህቶቻችን ታሪክ ነው። በአረብ ሀገር በሰራተኝነት ወይም በዶሜስቲክ ወርከርስ የሚሄዱ ሴት እህቶቻችን ከሚደርስባቸው ግፍ፣ ስቃይ በተጨማሪ እንደገና በቤተሰብ በቅርብ ሰዎች ይደርስብናል ወይም እንሆናለን ብለው የሚያስቡት ነገር የብዙዎች ያልተነገረ ታሪክ ነው። እንዴት አይነት ህይወትን ገፍተው እንደሚኖሩ እንዴት አይነት መከራን አሳልፈው ሰልፎ ያቺን ገንዘብ አጠራቅመው ወደ ሀገራችን ተመልሰን እናታችንን፣ አባታችንን፣ ቤተሰብን እንረዳለን ብለው የሚያስቡ ሰዎች ናቸው። እነዚህ እህቶች ናቸው እንግዲህ እዛ ባሰሪዎቻቸው የሚሰቃዩት አቢዩዝ የሚደረጉት ያንን ሁሉ አልፈው ደግሞ ወደ ሀገር ውስጥ ሲመለሱ በቅርብ ቤተሰቦቻቸው ደግሞ ወይም በጓደኞቻቸው ከሚገባው በላይ ስቃይ የሚደርስባቸው ሰዎች ናቸው። ምንም አይነት የህግ ማዕቀፍ የሌላቸው ምንም አይነት የህግ ከለላ የሌላቸው ሰዎች ናቸው። እስቲ ከአመታት በፊት በአልጄዚራ ላይ አንዲት እህታችን ቀርባ የተናገረችውን እንስማ። እቺ እህታችን በመካከለኛው ምስራቅ መከራ ከደረሰባቸው ስቃይ ከደረሰባቸው ሴቶች አንዷለች። በአልጀዚራ ቴሌቪዥን ከአመታት በፊት የሰጠችው ምስክርነት እንዲህ ነበር ያለችው። አሰርዬ ጎንበስ በይ እና ቤቱን ጥረግ ያለችኝ፣ እኔም ጎንበስ ብዬ መጥረግ ስጀምር የፈላ ውሃ በላዬ ላይ ደፋችብኝ። እኔም መሬት ላይ ተዘርግቼ የእናቴን ስም እየጠራሁ ጮኹኝ። ይባስ ብላ በያዘችው ዱላ መታችኝ። ይህ ነበር የሆነው ነበር የምትለው ጂዜራ ኢስ ኮሊንግ እንግዲህ እቺ ልጅ በተባበሩት አረብ ኤምሬት በአንድ የግለሰብ ቤት ውስጥ የቤት ሰራተኛ ወይም ዶሜስቲክ ወርከርስ ለመሆን ነበር ሄደችው፣ እንደ ማንኛውም ሰው ሰርታ ኑሮን ለማሸነፍ። ማሰሬ በየቀኑ ነበር ምትደበድበኝ። አንዳንዴ ቀን ቀን ትደበድበኛለች፣ ቀን ካልደበደበችኝ ወይ ደግሞ ማታ ትደበድበኛለች። ይኸው ነው ይህን የፈላ ውሃ ከደፋችብኝ በኋላ እንኳን ሕክምና ለማግኘት ወደ ሕክምና ቦታ ያ የደፋችብኝ ትኩስ ውሃ ልብሴ ጋር ተጣብቆ ለብዙ ጊዜ ተቸግሬ ነበር። ከዛም በኋላ በመከራ ነው ያነሳሁት። እንደዚህ ነበር ያሳለፉት የስቃይ ጊዜ የመከራ። አንድ ቀን ፖሊስ ጋር ሄጄ ለፖሊስ እንደምናገር ስለምጠረጥር ፖሊስ ጋር መሄድ እንደሌለብኝ ተነግረኝ ነበረ። እና አንድ ቀን ያልተለመደ ነገር እንዳደርግ አሰሪ ያስገድደች። እሱም አብራኝ ከምትሰራ ሰራተኛ ጋር የወሲብ እንድፈጽምና ያንንም ልብሳችንን አውልቀን እንድናደርግ አስገድደች፣ ከዛም በቪዲዮ ቀረጸች። ከዛ በኋላ ምንም ነገር ብታረጊ ይሄንን ለፖሊስ አሳይብሻለሁ ምን አይነት ቅጣት ሊደርስብሽ እንደሚችል አታውቂ፣ ምትለኝና ታስፈራራኝ ነበር። ያንን አይነት ግፍ ከሰራችብኝ በኋላ እንደገና እንደዚህ አይነት ግፍ ሰራችብኝ። እንግዲህ በእንደዚህ አይነት ሁኔታ የሚያልፉ መከራ የሚያዩ እህቶቻችን ናቸው። እንግዲህ ለዘመናት የሰሩትን ብር በአገር ቤት ለቤተሰብ ወይንም ለቅርብ ሰው ገንዘቡን ልከው ከብዙ ዓመታት በኋላ ያ ብር ተጠራቅሞልኛል አሁን አገር ቤት ልረፍ ልቀመጥ ብለው ሲሄዱ ብሩ እንደሌለ የሚነገራቸው ወይንም የተወሰነው ብር እንደተፋ የሚነገራቸው በነገራችን ላይ አብዛኞቹም ወደ ሀገር ቤት እንዳይመለሱ ከሚያደርጋቸው ነገር አንዱ ቤተሰብን ምን ላደርግለት እችላለሁ፣ ምንስ ይጠብቃል? እኔስ ምን ላደርግላቸው እችላለሁ በሚል የብዙዎች ሕይወት በዛው ጨልሞ ቀርቷል። እንደገና ሌሎች ደግሞ በቤተሰቦቻቸው፣ በቅርብ ሰዎች አላስፈላጊ ጫናና ክህደት ይፈጸምባቸዋል። እነዚህ ሴቶች በአሰሪዎቻቸው ከሚደርስባቸው ግፍ በተለየ በቤተሰቦቻቸው የሚደርስባቸው መከዳት ከምንም በላይ የሚጎዳቸው ናቸው። በሚሰሩበት ሀገር ምንም አይነት የህግ ከለላ የላቸው። ይህ ማለት ሚኒመም ዌጅ ወይም አነስተኛ ደሞዝ ወይ ደግሞ የስራ ሰዓት፣ የእረፍት ጊዜ የተባሉ የአሰሪና ሰራተኛ ህጎች እንደነሱ አይሰራም። እነዚህ ዶሜስቲክ ወርከርስ ወይም የቤት ሰራተኞች በእንደዚህ አይነት ህግ ውስጥ የተጠቀለሉ ሰዎች አይደሉ። ስለዚህ አሰሪዎቻቸው እንደፈለጉ ሊያረጓቸው ይችላሉ። አረብ ሀገር ላይ 10 አመት 12 አመት ሰርታ መጣ ፀጉር ቤት የከፈተችን ሴት ደንብና ምናምን እየመጣ በየጊዜው ከንግድ ፍቃድ ከምን ከምን ከተለያዩ ጉዳዮች አንጻር መከራዋን አብልቷት የፀጉር ቤቶቿን እቃ ሸጣ እንደ አዲስ ወደ አረብ ሀገር የወጣች ሴት እናውቃለን። ህይወትን ከዜሮ መጀመር በጣም የሚያሳዝን። ደግሞ ወንዶቹ ይሻላሉ። ሴቶቹ የገንዘብ የኢኮኖሚካል ክራይሲስ ብቻ አይደለም የሚደርስባቸው፣ ጤና። አብዛኞቹ መውለድ አይችሉም። ተጎድተዋል ውስጣቸው ተጎድተዋል። ረጅም እድሜ ነው ጊዜ ያልፍባቸው። የሴት ልጅ ደግሞ ህይወት ከቁጥር ጋር በጣም የተቆራኘ ነው። እያንዳንዱ ነገር አለው የራሱ ፍሬም አለው። እነዛ ፍሬሞች ይበላሻሉ፣ ይደበዘዛሉ ምናምን አታቃቸውም፣ የቱ ጋር እንዳለፈቻቸው መጥተው ይሞክራሉ። አግብተው ለመውለዱ ለሱ ውስጥ አይሳካላቸውም፣ ትዳራቸው ፌል ያደርጋል። በዛ ላይ በጣም ሰው ስለሚያወጡ ውጭ ቁጭ ያሉትም ሴቶች እዚህ በጣም ብዙ የሚጫወቱባቸው ሰዎች አሉ። እዚህ ብቻ ሳይሆን እዛም ኃላፊነን ብለው የተቀመጡ በጣም ሰዎች ድንግል ሴቶች በአምስት መቶ ድራም ለሱዳን ሴቶች የሚሸጡ ኃላፊዎች አቅ ነበር ዱባይ ላይ ቁጭ አስራ ስምንት አስራ ዘጠኝ ዓመት ልጆች ሲሄዱ አዳዲስ ልጆች ገብተዋል ተብለው የሚሸጡ ልጆች ነበሩ ሳይጎልበት ሳያጣ በደንብ ደህና ገቢ እያለው ስለዚህ እዚህ ያለው ጤናማ የስራ መንፈስ አለ ወይ ቀላል ነው ወይ አንድ ሰው ተነስቼ ማለት ግልጹን እንነጋገር አይደል ግልጹን ነው የምናወራው አዲስ አበባ ውስጥ ኢትዮጵያ ውስጥ አንድ ሰው ተነስቶ ባለኝ ካፒታል ስራ ልስራ፣ ይህን ነገር ላድርግ፣ አድግበታለሁ ትንሽ እያተረፍኩም ቢሆን ብሎ ወደ ስራ ሲስተም ውስጥ ልግባቢል ምቹ ሁኔታ አለ የለም? እውነት ለመናገር የለም። ማለት አንተ ሙሉ የአዲስ አበባን ሕዝብ እየዞርክ ኢንተርቪው ማድረግ አይጠበቅብም፣ ሙሉ የኢትዮጵያን ሕዝብ እየዞርክ ኢንተርቪው ማድረግ አይጠበቅብም። ይህን ሀሳብ ለማ በዙሪያ ያሉ ነገሮች ምስክሮች ናቸው። እኔ ደግሞ ባለኝ ኤክስፔሪንስ ከአረብ ሀገር የሚመጡትም የተመለሱ ብዙ ልጆች ስለማውቅ ነው እቃዎቻቸውን እየሸጡ አጽፉ የታ ጊዜ የሚባላል ንግድ ፍቃድ ለማውጣት ማበረታቻ ያስፈልጋል። እንደውም እኮ አልፈክ አንተ የአረብ ሀገርን ህይወት የስደትን ህይወት ቀምሰ ወደ ሀገር መተ ስትሰራና እዚህ እየሰራው ነው ብለህ ስታወራ እኮ ትልቅ ፕሮሞሽን ነው የምትሰራው። ውጭ ላሉት አደለም ሪሜተንስ ምናምን የሚባለው እንተው። እንደዛ ሰው አያስብም ቢባል ለምን አስብ? ህገወጥ ነው ህገወጥ ገንዘብ ዝውውር ምናምን ይባላል። እንዲ አንወሻሽ።